እንደሚታወቀው ባለፈው ክፍል ቤዛ መኝታ ቤት ተኝታ እያለ ሳሚ ገብቶ ነበረ። እናም ሱራፌል አልነበረም። ና ሳሚ ለቤዛ ሱራፌል እያወቀው እየተጫወተባት እንደሆነ ሲነግራት፣ ቆይ አንተ ግን ምን እያደረክ ነው ያለከው? ምን እያልክ እንደሆነ እየገባኝ አይደለም ማነው ግን እንደዚህ አይነት ወሬ የሚነግርህ? ለምንድነው ከህይወቴ የማትወጣው? ሳሚ እባክህን፣ ሱራፌል አሁን የድሮ ሱራፌል አይደለም በጣም ተቀይሯል፣ እና እባክህን ባሌን ተወው ስትል ትማጸነዋለች። እሱ ግን በፍጹም ታውቂያለሽ፣ ቅንጅርት ዶክተር ዶክተሩ ልኮት ሱራፌልን ለመግደል እንደመጣ ታውቂያለሽ አይደለ? እናም ሱራፌል ምን እንደሚያወራ ስልክ ሲያወራ፣ በውጭ በረንዳ ላይ ሆኖ ስልክ እያወራ አዳምጦታልና በስልክ እየሰማሁት ነገር በጣም አደጋ ነው። እናም ቤዛን እንዳትተዋት አብረሀቱን ስላለኝ ነው ቅንጅርት የመጣውት ይላታል። አሁንስ ይሄ ቅንጅርት የሚባል ሰው የማላይበት የማልሰማበት ቦታ የት ልሄድ? በቃ የት ሊሄድላችሁ? እኔ ላንተና ለዚህ ዶክተር የሚባል ሰው ስል እባክህን ሳሚ ውጣልኝ አሁን። እሺ ሱራፌል ቢመጣ ምን እንደሚፈጠር ታቃለ? ግን ስትለው በፍጹም ምንም አይፈጠርም አይዞሽ፣ አትፍሪ ይላታል። ግን ራስሽ እንድጠብቂ ነው ፈልገው እባክሽ ሲላት ግራ ትጋባለች። ቆይ ምን እየተካሄድ ነው? በቃ ስለ ሱራፌል ተው። በቃ የሱራፌልን ስም ካፍክ አውጣው። በቃ ከዚህ በኋላ ስለ ሱራፌል እንዳታ እንድታወራም አልፈልግም መስማትም አልፈልግም። ስለዚህ ባክን ውጣልኝ አሁን ሌላ ችግር ሳይፈጠር። በቃ ሱራፌልን ተውልኝ፣ ለኔ እኔን ለሱራፌል፣ ሱራፌልን ለኔ ተውልኝ ስትል ትለምነዋለች። በዛ መሀል ሱራፌል ድንገት ይመጣል። ሲመጣ ከበሩ ጀርባ ሳሚ ቁሞ ነበረ። ና ቆይ እያልኩት ነገር እውነት ነበር ማለት ነው። ታስታውሻለሽ አይደለም? አሁን እሷን ሽሚስቱን ሸኝቷት ይመጣል፣ እንደተለመደው ለመስረቅ ይመጣል። ወደ መኝታ ቤት ብዬሽ ነበረ እያልኩት፣ ደግሞ አልቀረም ይኸው መጥቷል። ቆይ ምንድን ነው አንተ ከቤት ጭራሽ መኝታ ቤት ድረስ ምን ልሰራ ነው የመጣኸው ሲል ሱራፌል ይናገረዋል። ሳሚም አይ ምንም አይደለም ተረጋጋ ሲለው እንዴት ነው የምረጋጋው? ሱራፌል በቃ ቆይ ተረጋጋ ስትል ቤዛም ትናገራለች። በዛን መሃል ሱራፌል እራሱን መቆጣጠር ያቅተውና ሳሚን አንገቱን ሲያንቀው ይወድቃሉ ተያይዘው ሁለቱም ታይዘው መሬት ላይ ሲደባደቡ ቤዛ እባካችሁ፣ እባካችሁ ተዉ፣ እኔ ምን ላድርግ፣ ወዴት ልሂድ ስትል ትማረራለች። በዛን መሀል ሁለቱ ተደባድበው ሲበቃቸው ሳሜንም ሁለተኛ ከዚህ ቤት እንዳትመጣ በቃ እንዳትመጣ ወደ እኔ ስለውና ቤዛ ተናዳ ይባረራል። ስነዛም ሱራፌልን ይዛው ወደ ሳሎን ትወርድና በረዶን ምኑንም ስታደርግለት ፊቱ ላይ ምክንያቱም በቦክስ ተደባድቦ ስለነበረ ትንሽ ቀልቷል። እሱንም በበረዶን በምንም አደረገችነትና ቆይኔ፣ ግን እኔ ያልገባኝም ይሄ ነገር ምንድን ነው፣ ምን እየተካሄደ ነው ስትል እሷም ትናገራለች። እሱም እኔ እኮ ለምን መኝታ ቤት ድረስ መጣ? ምን ሊያደርግ ነው የመጣው? ስለዚህ አሁንም ቢሆን የኔና ያንችን አብሮ መኖር የማይፈልጉ ብዙ ሰዎች እንዳሉ አቃለው ሲል ይናገራታል። እሱም ትክክል ነህ ትለውና በቀሻውን ለማንኛውም ብላ እሷም ተነስታ ወደ እነ ሳሚ ቤት ትሄዳለች። ወደ እነ ሳሚ ቤት ስትሄድ ውጭ ላይ ቁጭ ብለው ሳሜና ቅንጅርት እያወሩ ነበረ። እናም በጣም ተናዳ ስማ አንተ ሳሜ የምትባል ሰው ሁለተኛ ከቤቴ እንዳትመጣ እኔ እኛን ተዉን፣ በቃ ከዚህ በኋላ እኔ ለባሌ ተውልኝ፣ በቃ ባሌን ተውልኝ፣ አትንኩብኝ። በቃ ከዛሬ ጀምሮ ከኔና ና ከሱራፌል ውጭ ማንም የለኝም፣ ሱራፌል ነው ለእኔ ያለኝ ስትል ሳሚን ትናገረዋለች። ቤዛ ቆይ አዳምጭኝ፣ ተረጋጊ። አንቺ ግን ከዛ ሰውዬ መውጣት አለብሽ ሲል ቅንጅርትም ይናገራል። አንተ ቅንጅርት የምትባል ሰው የማላይበት ቦታ የት ልሂድ? አንተ ሰውዬ ከህይወት ይውጣልኝ። ልትሰርቅ ነው እንጂ የመጣው ምንም ልታደርግ አልነበረም። ስለዚህ አርፈ ተቀመጥ ከዚህ በኋላ ስትል ትናገረዋለች። እሱም በመሀል ግራ ይጋባና ሳሚም፣ ቆይሽ ቤዛ ምንድን ነው የምትዩ? ተረጋጊ ሲላት፣ ምንም የምረጋጋው ነገር የለም። ከዛሬ ጀምሮ ወደዛች ቤት ድርሽ እንዳይል እግርህ ብላ ማስጠንቀቂያ ትሰጠውና ጥለው ትሄዳለች። በዛን መሀል ቆይ ቅንጅርት ግን ምንድን ነው እየተካሄደ ያለው ማንነው ልክ እኔ ወይስ ቤዛ ናት ልክ ምናልባት እነሱ ልክ ሊሆኑ ይችላሉ ይልና ሳሚም ግራ ይጋባል እባክህ ቅንጅርት እውነታውን ብትነግረው ምን አለበት ይለዋል በዛን መሀል ሳሮን ከቤት እቃ ለመገዛዛት ወጥታ ነበረና በመንገድ ላይ ስትሄድ ዶክተር ክሩቤል ያገኛታል ከዚህ በፊት ዶክተር ክሮቤልን አግኝታው እናም አግኝታው ስለነበር ሱራፌልን አጠጥታ ቪዲዮ እንድትቀርጸው ፈልጉ ጠይቋት ስለነበር ያንን ነገር አድርጋ ደግሞ ከሱራፌል ላይ ብር ወስዳ ቪዲዮን እንዳጠፋችው ዶክተሩ ያቃል። አሁን ደግሞ እሷ ከነ ሱራፌል ቤት እንደምትሰራ ሲያቅና መንገድ ላይ ያገኛታል። ስሚ ልጅሽን አግቻታለው፣ ሲል ሳሮንን ያስደነግጣታል። ሳሮንም እጅግ በጣም ተጸጻ ታላቅሳች ምንድን ነው? ቆይ ተዋቸው እነሱ በጣም መልካም ባልና ሚስት ናቸው። ቆይ እናንተ ለምድርማት ተዋቸው፣ ተተዋቸው እጅግ መልካም ሰው ነው። ቤዛም እንደዛው ትለዋለች። ቆይ እሺ፣ እኔ ያልኩሽን ታረጊ ያለሽ አታረጊም? ሲል ምንድን ነው ማድረግ ያለብኝ? ልጅሽን እኮ አግቻታለሁ። ካልፈለግሽ ችግር የለውም፣ አሰናብትሽ ልሻለው እስከ ወዳኛው ሲል ሳሮንም የእናት አንጀት ባይጨክንም ስቅስቅ ብላ ያለቀሰች። ይቅርታ ትጠይቀዋለች። እንግዳውስ መዳኒ ልስጠሽና ቤዛን ግደያት ሲል በፍጹም አላደርገውም፣ እንዴት እሷን እገድላለሁ ስትለው እንግዳውስ እንደባለፈው ቪዲዮ ፈልጋለሁ አሁንም ይላታል። ምክንያቱም ቤዛ ሄዳ ዶክተር ሮቤልን አናግራው ነበረ። አንተ ዶክተር ነህ እንዴ! ሰይጣን የተጸናወተህ እርኩስ መንፈስ ነህ እንጂ ስትል ተናግረው ነበረና ዶክተሩንም ከህይወት ይወጣልኝ ብለው ነበር። ግን ደግሞ አሁን መበቀል የፈለገው ቤዛን ነው። ሱራፌልን ከቤዛ መለያየት ይፈልጋል። ይሄ የድሮም ህልሙ ስለነበር አሁንም ግራ ትጋባና ይቺ ሴትም እሺ በቃ ልጄን ተውልኝ፣ እኔ እየፈለግከውን አረግላለሁ ትለዋለች። ስለዚህ ሳልወድ በግዴ አሁንም ሱራፌልን መድኃኒት መስጠት አለብኝና ቪዲዮ መቅረጽ አለብኝ ማለት ነው፣ ወይኔ ጉዴ ስትል ግራ ትጋባለች።